በአዲሱ ዓመት በ2018 ከቤቴል ቲቪ ቻናል የድል ብስራት ዜና ተሰምቷል። እንኳን ደስ አላችሁ የቤቴል ቲቪ ቻናል ወርልድ ዋይድ ቤተሰቦች! እናት ቤተፋጌ ዓለም አቀፍ ቤተ ክርስቲያን ላለፉት ዓመታት በሐዋሳ ሲያስገነባ የነበረውን ሕንፃ በእግዚአብሔር እርዳታና በእናንተ እገዛ ተጠናቆ ሊመረቅ ጥቂት ጊዜያቶች ብቻ ቀርተውታል። ቤተፋጌ ዓለም አቀፍ ቤተ ክርስቲያን የፈውስ ቤት የነ ነጻነት ቤት የአምልኮ ቤት መሆኑ በመላው ዓለም ለሚሊዮኖች በረከትና ፈውስ መሆኑ እናንተ ተመልካቾቻችን ሕያው ምስክሮች ናችሁ። ይህ እጅግ ዘመናዊና ውብ ለአምልኮ ምቹ የሆነ የአምልኮ አዳራሽ በኅብረት አንድ ላይ ለማስመረቅ ለጉባኤው መቀመጫ አምስት ሺ ወንበሮችና ሳውንድ ሲስተም ይቀሩታል። ስለሆነም የቤቴል ቲቪ ወዳጆችና ቤተሰቦች የአንድ ወንበር ዋጋ 2500 ብር ብቻ ነው ነው። ስለሆነም በግል በቤተሰብ ሆናችሁ እግዚአብሔር በልባችሁ ባስቀመጠውና በባረካችሁ መጠን የአንድ ወንበር ዋጋ 2500 ብር ሆኖ የቻላችሁ ደግሞ ከዛም በላይ በስክሪኑ ስር ባሉ የባንክ አካውንት ቁጥሮች በማስገባት የበረከቱ ተካፋይ በመሆን ቤተ ክርስቲያኗን በታላቅ ድምቀት እናስመርቅ ዘንድ በጌታ ፍቅር እንጋብዛችኋለን። ቤቴል ቲቪ ቻናል ወርልድ ዋይድ ያድናል፣ ይታደግማል።